ሰላም ያበሻ አዲስ ቤተሰቦች እንደምን አላችሁ? የእሳቱ ዜናችን ተጀምሯል። ለዛሬ ለእናንተ ያልነውን መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። በመጀመሪያ የምናገኘው ከአንድ ሚሊዮን በላይ በምግብ እጥረት የተጎዱ ኢትዮጵያንና ናይጄሪያን ህጻናት አደጋ ላይ ናቸው። ዩኒሴፍ የተባበሩት መንግስታት የህጻናት ኤጀንሲ ዩኒሴፍ በኢትዮጵያና ናይጄሪያ እድማቸው ከአምስት ዓመት በታች የሆነና ለከፋ የምግብ እጥረት የተጋለጡ አንድ ነጥብ ሶስት ሚሊዮን ህጻናት በዚህ ዓመት ወሳኝ የሆነውን ሕይወት አድን ድጋፍ የማጣት አደጋ ተጋርጦባቸዋል አለ። ኤጀንሲው በሚቀጥሉት ሁለት ወራት ውስጥ በሁለቱም ሀገራት ህጻናት ላይ የሚደርሰውን የተመጣጠነ ምግብ እጥረት ለማካ የሚያቀርበውን የነፍስ አድን ምግብ እርዳታ በማጣት ምክንያት እንደሚጨርስ ገልጿል። ኤጀንሲ የገጠመው የህይወት አድን የምግብ ድጋፍ በአሜሪካው ፕሬዚዳንት ዶናልድ ትራምፕ የውጭ እርዳታን በማቋረጣቸው ምክንያት ተባብሷል። የዩኒሴፍ ምክትል ስራ አስፈጻሚ ኬቲቫን አርብ ዕለት በጄኔቭ በሰጡት ጋዜጣዊ መግለጫ እንዳስታወቁት ባለፉት 25 ዓመታት የተመዘገቡ ውጤቶች በከፍተኛ የገንዘብ ድጋፍ ማሽቆልቆሉን ምክንያት ወደ ኋላ ሊመለሱና ሊቀለበሱ ይችላሉ ብለዋል። አዲስ የገንዘብ ምንጭ እስካልተገኘ ድረስ ዩኒሴፍ በግንቦት ወር በምግብ እጥረት የሚሰቃዩ ህጻናትን ለማከም የሚያግዘውን የህይወት አድን ምግብ ሩቲፍ እንደሚያልቅ እንገምታለም። ይህም በኢትዮጵያ በየወሩ ህክምና የሚያስፈልጋቸው 74500 የሚገመቱ ህጻናት ላይ አስከፊ መዘዝ ያስከትላል ብለዋል። በናይጄሪያ በወር ወደ 80ሺ የሚጠጉ ህጻናት ህክምና የሚያስፈልጋቸው ሲሆን የህይወት አድን ምግቦች ሩቲፍ አቅርቦቶች በዚህ ወርና በግንቦት መጨረሻ መካከል ባለው ጊዜ ውስጥ ሊያልቁብን ይችላሉ ሲሉ ተናግረዋል በጥሩ ፕሬዝዳንት ትራምፕ የመንግስትን ወጪ ለመቀነስ በሚሊዮን ሳይድን ስራዎች ማቋረጣቸው ይታወሳል ይህ የፕሬዝዳንቱ እርምጃ ባለም ጤና ድርጅትና በሌሎች ዓለም አቀፍ የልማት አካላት የተወገዘ ሲሆን ብዙ በውጭ እርዳታ ላይ ጥገኛ የሆኑ ታዳጊ ሀገራትን በተለይም በአፍሪካ ስጋት ውስጥ ጥሏቸዋል የዩኤስአይዲ በአፍሪካ ከሶስት አስርተ ዓመታት በላይ ወባን ኤች አይቪ ኤድስን ሳን ባነቀርሳንና ሌሎች በሽታዎችን ለመዋጋት በሚደረጉ ጥረቶች ውስጥ ትልቁ ለጋሽ ድርጅት ነው። የድጋፍ ቅነሳው በኢትዮጵያ ለነፍሰ ጡር እናቶችና ህጻናት የተመጣጠነ ምግብና የወባ ሕክምና አገልግሎት የሚሰጡ የጤና ፕሮግራሞች ላይ ከፍተኛ አሉታዊ ተጽዕኖ ማሳደሩን የተናገሩት የዩኒሴፍ ምክትል ኃላፊ፣ በዚህ ምክንያት ብቻ በአፋር ክልል በፈንድ ቅነሳው ምክንያት 23 ተንቀሳቃሽ የጤና ክሊኒኮች ከአገልግሎት ውጭ ሲሆኑ ሰባት ብቻ በአሁኑ ወቅት አገልግሎት እየሰጡ መሆኑን ተናግረዋል። በናይጄሪያ ሰሜናዊ ምስራቅ በሽብርተኞች እና በታጣቂዎች ምክንያት ባለው የጸጥታ መደፍረስ የተነሳ በሺዎች የሚቆጠሩ ሰዎችን መገደላቸውና ሚሊዮኖች መፈናቀላቸውን ተከትሎ ህጻናት ለከፍተኛ የምግብ እጥረት ተጋልጠዋል። ትራምፕ ወደ ስልጣን በተመለሱ በሰዓታት ውስጥ ነበር ለውጭ ሀገራት የሚሰጡ ድጋፎች ከሳቸው ፖሊሲ ጋር ምን ያህል የተጣጣሙ መሆናቸው እስኪረጋገጥ ድረስ እንዲቋረጡ የሚያስተዛዝ ማስተላለፋቸው ይታወሳል። በቀዳሚነት በዓለም ዙሪያ በሚገኙ ደሀ ሀገራትን ጨምሮ በመቶ ሀያ ሀገራት ውስጥ የጤና አስቸኳይ ጊዜያዊ እርዳታን የሚያቀርበው ዩኤስ አይዲ ስራውን ለሶስት ወራት እንዲያቆም ታዟል። በዓለም ላይ ከፍተኛውን የሰብዊ እርዳታ በመስጠት አሜሪካ ትልቋና ዋነኛዋ ስትሆን የዩኤስ አይዲ አመታዊ በጀት 40 ሚሊዮን ዶላር ነው። ይህ የአሜሪካ መንግስት ውሳኔ በዓለም ዙሪያ በተለይ በኤችአይቪ ኤድስ እና በሰብዊ እርዳታ አቅርቦት ላይ ከፍተኛ ጉድለትን የሚያስከትል መሆኑን የመንግስታቱ ድርጅትና ሌሎች የእርዳታ ተቋማት እየገለጹ ነው። በሌላኛው ዜናችን በስኮትላንድ በኤርትራዊው ታዳጊ አሜን ተክላይ ግድያ ሶስት ተጠርጣሪ ተያዘ። በስኮትላንድ ግላሲጎ ነዋሪ የነበረው ኤርትራዊ ታዳጊ አሜን ተክላይ ግድያ በተያዘ ሶስት ተጠርጣሪዎች ተይዘዋል። የ15 ዓመቱ አሜን ከ3 ሳምንት በፊት በከተማ ሜራሊሂል አካባቢ ክላሬንደር ጎዳና ላይ በተፈጸመበት ጥቃት በጸና ቆስሎ መገኘቱ ይታወሳል። ምንም እንኳን የድንገተኛ ሕክምና ባለሙያዎች በስፍራው ቢደርሱም ሕይወቱ እዚያው ማለፉ ተገልጿል። በአሁኑ ወቅት የ16 ዓመት ታዳጊ የሆነው ሦስተኛው ተጠርጣሪ በቁጥጥር ስር እንደዋለና እንዲሁም ክስ እንደተመሠረተበት የስኮትላንድ ፖሊስ አስታውቋል። ታዳጊው ዛሬ ሰኞ ግላስጎ በሚገኘው ፍርድ ቤት እንደሚቀርብም ተገልጿል። ከዚህ ቀደም 14 ዓመት ልጅ ታዳጊ በአሜን ግድያና በጥቃት ወንጀል ተከሶ ፍርድ ቤት ቀርቧል። ሌላኛው ሁለተኛው ተከሳሽ 15 ዓመት ታዳጊ በጥቃት ወንጀል እንዲሁም ክስ ተመስርቶበታል። ኤርትራ የተወለደው አሜን ከአባቱ ጋር በግላስጎ ከተማ ይኖር የነበረ ሲሆን በቅርቡም ነው በዩኬ መቆየት መብት የተሰጠው። አሜን ጆርዳን ሂል በተሰኘ ስፍራ በሚገኘው የቅዱስ ቶማስ አኳዋናስ ሁለተኛ ደረጃ ትምህርት ቤት ተማሪ ነበር። አሜን ተግባቢ፣ በጣም ተወዳጅ እንዲሁም በሙዚቃ እና መገናኛ ብዙሃን ከፍተኛ ከፍተኛ ፍላጎት የነበረው ታዳጊ እንደነበረ የትምህርት ቤቱ ርዕሰ መምህር ገልጸዋል። ርዕሰ መምህሩ ክሌር ማክኒን የታዳጊ ሞት ለትምህርት ቤቱ ማህበረሰብ አስደንጋጭ ነበር ብለዋል። የ17 ዓመት እህቱ ደሊና በበኩሉ አሜን የዩናይትድ ኪንግደም ዜግነት አግኝቶ ዶክተር መሐንዲስ፣ ወይም የቅርጫት ኳስ ተጫዋች የመሆን ተስፋን ሰንቆ እንደነበር ከዚህ ቀደም ለቢቢሲ ስኮትላንድ ተናግራለች። ታዳጊው በግላስጎ ለስምንት ዓመት ያህል ኖሯል። አሜን ወንድሜ ብቻ ሳይሆን የቅርብ ጓደኛዬም ነበር ስትል ለቢቢሲ ስኮትላንድ ኒውስ ተናግራለች። አክላም በጣም ተወዳጅ ልጅ፣ በጣም ደግና ብሩ ነበር ብላለች። የስኮትላንድ ፖሊስ በአሜን ግድያ ላይ ሰፊ ምርመራ ማድረግ መጀመሩን አስታውቋል። ሱፐር ኢንቴንደር ቻርሊ ኬሊ እንዳሉት መልሶ ያለው የአካባቢ ማህበረሰብ ጋ ነው ካሉ በኋላ ባልደረቦቻቸው የመንገድ ላይ ካሜራዎችን እየተመለከቱ እንዲሁም ቤት ለቤት በመሄድ ጥያቄዎችን እያቀረቡ መሆኑን ተናግረዋል። አክለውም በዚህ አስጨናቂ ጊዜ ሀሳባችን ሁሉ ከአሜን ቤተሰቦችና ወዳጆች ጋር ነው፣ ለነሱ ልዩ ድጋፍ ማድረጋችንን እንቀጥላለን ብለዋል። ፖሊስ ግድያውን በሚመለከት መረጃ ያለው ማንኛውም ሰው ለዚህ ምርመራ ተብሎ በተከፈተው የመረጃ መቀበያ በኩል ጥቆማውን እንዲሰጥ ጥሪ አቅርበዋል። በሌላኛው ዜናችን እስራኤል የጋዛ ሆስፒታል ላይ ባደረሰችው ጥቃት በህክምና ላይ የነበሩ የሐማስ ኃላፊ ተገደሉ። እስራኤል እሁድ አመሻሹን ጋዛ ውስጥ በሚገኝ ሆስፒታል ላይ ባደረሰችው ጥቃት ነባር የሐማስ አመራርና ረዳታቸው መገደላቸውን ሐማስ ለቢቢሲ አሳወቀ። በኻን ዩኒስ ግዛት ናስር ሆስፒታል ላይ በደረሰው ጥቃት የሐማስ የፋይናንስ ጉዳዮች ኃላፊ የሆኑት ኢስማኤል ባራሁም መገደላቸው ተሰምቷል። ግለሰቡ ከአራት ቀናት በፊት በእስራኤል ጥቃት በደረሰባቸው ጉዳት ምክንያት በሆስፒታል ህክምና እያገኙ እንደነበረ የሐማስ ባለስልጣ እንደምታለብስ ቢቢሲ ተናግሯል። የእስራኤል ጦር ኃይል ባወጣው መግለጫ በሆስፒታሉ ቅጥር ግቢ እንቀሳቀስ የነበረ ቁልፍ የሐማስ ላይ ጥቃት ማድረሱን አስታውቋል። ጦር ኃይሉ ከባድ የመረጃ ስብስብ ከተሰራ በኋላ በፈጸመው ጥቃት ነጥሎ የመምታት መሳሪያ መጠቀሙን ገልጿል። በሐማስ የሚመራ የጤና ሚኒስተር እንዳለው በጥቃቱ የህክምና ባለሙያዎችን ጨምሮ ሌሎች በርካታ ሰዎች ጉዳት ደርሶባቸዋል። ሚኒስተሩ አክሎ እንደገለጸው በጥቃቱ ምክንያት ጉዳት የደረሰበት የሆስፒታሉ ክፍል ሰራተኞች ከአካባቢው ለቀው ወጥተዋል። ቢቢሲ የቻለው ተንቀሳቃሽ ምስል እንደሚያሳየው ከሆነ ከጥቃቱ በኋላ በስፍራው የነበሩ ሰዎች እሳቱን ለማጥፋት ሙከራ ሲያደርጉ ነበር። እስራኤል በተደጋጋሚ የሐማስ ሆስፒታሎችን በመሸሸጊያነት ይጠቀማል እንዲሁም ለጦር መሳሪያ ክምችትና ለህዝብ ማዕከላት ይጠቀምባቸዋል ስትል ትወቅሳለች። ነገር ግን ሐማስ ይህን ወቀሳ ፈጽሞ አይቀበለውም። እስራኤል ባህኔኑ ስዑድ በፈጸመችው ጥቃት ሌላኛው የሐማስ አመራር ሳራ አልበር ደዊል መገደላቸውን የሐማስ ኃላፊ ለቢቢሲ ተናግረዋል። የጤና ሚኒስተሩ እንዳለው ባኔ ኢኑስና ራፋ እሁድ ጠዋት በተፈጸመው ጥቃቶች ሰላሳ ሰዎች ተገድለዋል። አመሻሹን ደግሞ ሆስፒታሉ ጥቃት ተፈጽሞበታል ብለዋል። እስራኤል በጋዛ የምታደርገውን ወታደራዊ ዘመቻ ባለፈው ማክሰኞ ድጋሚ ጀምራለች። ይህም ለሁለት ወራት ያክል የቆየውን የተኩስ አቁም ስምምነት እንዲቋረጥ ምክንያት ሆኗል። ካለፈው ማክሰኞ ጀምሮ በተፈጸሙ ጥቃቶች በጋዛ በመቶዎች የሚቆጠሩ ሰዎች ተገድለዋል። እስራኤል በዩናይትድ ስቴትስ የቀረበውን አዲስ የተኩስ አቁም ስምምነት አልቀበልም ብሏል ስትል ሐማስን ትወቅሳለች። ሐማስ ደግሞ እስራኤል ዋናውን የተኩስ አቁም ስምነት አፍርሳለች ሲል ይወቅሳል። ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ48189 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከነዚህ ውስጥ አብዛኞቹ ሴቶችና ህፃናት መሆናቸውንም በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመልክቷል። እስራኤል በጋዛ በፈጸመችው የተቀናጀና ማያበራ ጥቃት ሁለት ሶስተኛው የጋዛ ህንፃዎች መውደማቸውን የተባበሩት መንግስታት ድርጅት አስታውቋል።